ከረፍት በፊት በእስር ቤት እያለ ሰውነቱ ቆሳስሎ አትታጠብም ተብሎ በበረዶ እንድታጠብ ቅጣት፣ በቁስል ላይ በረዶ ምን ሆነ እና በቃ እንግዲህ ያለኝ አማራጭ ደግሞ ሰውነቴ ደግሞ ነዷላ እንዴት ብትል ከብዙ ካለመታጠቢያ የተነሳ ሰውነቴ ሁሉ ነዷል፣ ያለው እና ወዲያውኑ እኔ በረዶም ይሁን ብቻ መታጠብ ነው ፈልገው እንዴት ብትል በየቀኑ ሀያ አራት ሰዓት ውሃኑ ስለማያርፍ ተኝቻ አላቅም፣ ምንም እንቅልፍ የለም እና ካልተኛ ደግሞ ወደ እብደትም ሊሄድብህ ይችላል እና ከባድ ነው። እግዚአብሔር ስለጠበቀ ብቻ ነው። አሁን ስታወራው በጣም ቀላል ነው፣ ግን ማራ ነው ማራ ነው እና አንድ ቀን ምንድን ነው ምን ትዛረኝ እዛ ውስጥ እያለሁኝ፣ አንድ ቀን እስር ቤት እንትና እያለሁኝ ደደሳ እያለሁኝ ከእኔ ጋር የነበሩ ወገኖች በቃ በብዙ መንፈሳዊ እንቅስቃሴ ውስጥ ነበርን ብያለሁ። ደደሳ ታስረን በነበርንበት ጊዜና ሁንድርድ ሰራ ያለ ያለ አሁን ከዚ በኋላ በጣም ሙቀስ የነበረው ብዙም መንፈሳዊ ልምድ ነበረ። አሁን አንድ ቀን አንድ ጓደኛዬ ከኔ ጋር አሁን የሚያገለግሉት በእኛ ሚኒስትር ውስጥ የሚያገለግሉት እንደው ወዳጄ፣ እኔ እንደው እግዚአብሔር በቃ እንደ ጳውሎስ እንዲያደርገኝ ነው የምፈልገው ምናምን ምናምን ብዬ ሳወራ፣ ከዚ በኋላ ምን ብሎ በጣም አእምሮዬ ነካ ቃል ተናገረ ሰማኝ ሀብተአብ፣ እንደዛ ስለጸል ያለ ጳውሎስ ለባለፈበት ስለማለፍ ፈቃደኛ ነህ አለኝ። ምና አልክ አልኩት። ተነገጥኩ እና ያ ነገር ትዝ አለኝ። ጳውሎስ ባለፈበት ያው ወንድሜ የተናገረኝ ልክ እንደ እንስብከት ሆኖ ጳውሎስ ባለፈበት ለማለፍ ፈቃደኛ ነህ ወይ ብሎ ልክ እንደ ድምፅ ጆሮዬ ላይ ያው ወንድሜ የተናገረኝ ነገር ከራሴ ያመጣሁት ነው ነገር ማለት ነው ብዬ ብቻ ቀጥ አይዞች ነፍሴ ጳውሎስም አልፈዋል ምናምን አሁን በእንደዚህ አይነቱ እና ከኔ ጋር ታስሮ ያሉት ደግሞ ምን ያደረጉ ሰዎች ናቸው እንደዚህ የሚሰቃዩት? ሌላው ወንጀል ሰርቆ ብር አጭበርብሮ ወይም ሲያሻግር ምናምን ነው የሚታሰቡ። ምን ያረጉ ሰዎች ናቸው ጥያቄ ይሆንባቸዋል። ደግሞ ከአንተ አውርተውም ይሄዱአሉ። ብቻ በእንደዚህ አይነት ሁኔታ ውስጥ እያሉ ጌታ ወይ በቃ እኔ ላብድ ነው አልኩት። ሳልተኛ ተዋን እየዘነበብኝ አምስት ደቂቃ ማተኛ ጭፍልቅልቅ ባለ ቦታ ነው ደግሞ ሙቀቱ ምናምን። ከዚ በኋላ ናውጣ አለኝና ይሻል አልኩት። በጣም ሂድ በበረዶ ታጠባል አረቱ አልኩት። አረት ታመማ ሉስ ግባ ምን ውሃ ያለው እሱ ነው እንግዲህ ሲለኝ ምንም ምርጫ ያለኝ ወዲያውን በርሚሉ ላይ ገብቼ ወንድም ከበርሚሉ እንደዚህ እየቀዳው ራይ ላይ ስለቅበት፣ ይሄ ሰውነት ከሙቀት ከብዙ ቆሻሻና ሙቀት የተነሳ ይሄ በቃ ወደ እሳት ተለውጧል። ታውቃለህ ታዕምር እኮ ነው። እንደዚህ ገና ሳገናኘው፣ ዋው ሲነካ ሰውነት ላይ ሲነካ እንደ ጭስ በረዶ ይቀልጣል። በሰነስራ ቅልጥል ይልና ውስጤን ያቀዘቅዟል። እሰይ እያልኩኝ በቃ ታጠብኩኝ። በጣም ደስ አለኝ። በጣም ልዩ ደስታ ተስተምቶኝ ከጥቤ ለመጀመሪያ ጊዜ ለመጀመሪያ ጊዜ የሚገርም ነገር ጥሩ እንቅልፍ ለጥ ብዬ ተኋን እየበላኝ ለጥ ብዬ ተኛ ምናልባሽ ያችን እንቅልፍ ባልተኛ ሩ ምናልባሽ ባበድኩ ነበር እግዚአብሔር አዋቂ እ ሰውነት ካልተኛ ምናልባሽ እብደቱ ከዛ እነሱ ደግሞ ያንተን እብደት ነው የሚፈልጉት ተጨንቆ አበደ ወይ ካበድክ ደግሞ አይ ብለው ዜሮ ሰዓት ላይ እንካ ሰብስቡት እንትናችሁ ነው የሚሉ ምንም የሚያደርጉልህ ነገር የላቸውም እና ብቻ እግዚአብሔር እንደዛ አድርጎ አሳረፈኝ። ከዛም ግን አልቆየም። እየጠሩ ይጠይቋል፣ እየጠሩ ይጠይቋል። ትናንትና እንደዛ ብለው በቃ የሆነ ጥያቄ መጨረሻ ላይ ያ የሚመረምረኝ ሰውዬ ከመንደፈራ ከሚባል እየመጣ ሚስቴም በዚህ ይመረምራል። እኔንም ደግሞ ከዛ ላይ ለሁሉም እንዲመቸኝ ሰውዬ ወደ ደቀ መሃረ የሚባል እስር ቤት ይምጣ ተባለ። በድንገት መጡና ለቃ አህን ሰብስባሉ፣ ሰበሰብ። ከዛ በኋላ በላንድ ክሮዘር ነው የሚሄደው እና እንደ ወንጀለኛ ይታይ ካቴና ውስጥ እንደዚህ ውስጥ አስገቡብኝ። ሄድኩኝ፣ ግባ ተባልኩኝ፣ ገባሁኝ። ገብቼ የት ነው ሄ እንደሚሄድ፣ እንግዲህ ያው የወሰዱ ቦታ ነው። የት ብላ ማጠይቅም ነውር ነው። እነሱ እያወሩ እያወሩ ይሄዳለሁ፣ እኔ ያንን ካቴናዬን አድርጌ ሄዳለሁ ከመሰናፈ ወደ መለፈራ። ከዚ በኋላ ካቴናዬን እያየው እንደሚያምር ብራስሌት ብዬ እንደዚህ ብዬ በቃ አመሰግናለሁ ጌታ አንዳንድ በልሳን ምናምን እጸልያለሁ ምናምን ምናምን። ከዚያ በኋላ እነሱ እየተነጋገሩ ምን ይላሉ ጀመረው እኮ በቃ በጭጯል ምናምን። ጌታን እኮ በልሳን የማመሰግነው እና እነሱ የምናገረው በልሳን ቋንቋ ራሱ ሌላ ቋንቋ እያወራሁ ነበር ይመስላችሁ ነበረው እና አየሁ እብድ ነው ይሄ ሄዷል ማለት ነው ብሎ ይተቋቁሙብኛል። እኔ ግን በሌላ ውስጥ ነው ያለው። ጌታ ሆይ እኔ ማን ነኝ ምናምን እያልኩ ነው የማመሰግነው ተጉዤ ከዚያ በኋላ እዛ ደቀ መሃረ ፖሊስ ጣቢያ ላይ ወሰዱን። ብቻዬን ብቻዬን የምታሰርበት ቦታ ነው። ከዚያ በኋላ ከሰው ጋር አትገናኝም። ሌላው ወንጀለኛ እንደፈለገ ቤተሰብ ይመጣለታል፣ ቤተሰብ ምግብ ይቀበላል። እኔ ግን የሚሰጡኝን አንድ ዳቦና የሚሰጡኝን ይሄ ምስር አደስ ነው የሚሉት እሷን የምትበላው ከሰው ጋር ከማንም ጋር እንዳታገናኙት፣ ይሄ የደህንነት እስረኛ ነው ተብያለሁ። እንደት ትልቅ ምንድን ነው። ከዛ ታስሬን የወጣሁት ይሄ ፀጉሬ አድጓል፣ ይሄ ደግሞ ቀልቷል። በጣም ነጭ ነኝና እንደ ምንድን ነው ምናምን ሲላቸው አይ ይሄ እናንተ አታውቁት የማታውቁት ኬዝ ነው እንዴ የተባለው ምናምን ብለው ለፖሊሶቹ አይ ይሄ ጣሊባን ነው ምናምን ብለው ያወሩባቸው። ከዛ ላይ ፖሊሶቹ ደነገጡ። ገብቷል መንግስቱን ለማፍረስ የመጣ ጣሊባን ነው በሚል ከዛ ላይ በቃ እንዴ ከዛ ላይ አረብ የምናገር መሰላቸው። እና በጥንቃቄ ነው የማይጀምሩ ነው ምናምን ከዛ ላይ እንዳጋጣሚ ሰውየው ኳኳርጎ ሙጣ ምናምን ሲለኝኔ በትግርኛ ስናገር እንዴ ደነገጠና ትግርኛ ትችላለህ አለኝ። አዎ ምንድነው ጉዳይ ሲለኝ አይ በእምነት ነው አ ምን ምን እንደሆነ በእምነት አይ ጴንጤ ብሎ ነው ያሰሩ ይለኛል። ከጣሊባን ጋር ምን ግንኙነት አለ ሲለኝ ምንድነው እንደሆነ ጣሊባን ገብቶሃል እንግዲህ አገር አፍራሽ ምናምን አመና አይነት ነገር ብሎ ነው ሌላ እንደዛ አውርቷቸው እነሱን ያወሩላቸው ሌላ ያወራል አቅም ብቻ ከዛው አለ ሲያዩን ምንም ምን ጓዳ ሰዎች እንዳልሆነን አዩ። ከዛ በኋላ ምግብ ይሰጧሃል ምን ያደርጉልሃል። አንዳንድ ጊዜ ደግሞ የሆነ ለጸድቅ ብለው የጊዮርጊስም ብለው ያመጣሉ የጊዮርጊስ ብለው ያመጡ ባህል፣ አንተ የጊዮርጊስ የሚበሉት የሚካኤልም የሚበሉት የምን የሚበሉት ያመጡት ምግብ እንዴት ትዳቡ ብቻ ነው ባለው። ከዛ ላይ ሰጡኝን ቁርስ አርጌ ጸል እየበላለሁ። እንጀራ ሳገኝ ደግሞ ለኔ ከስንት ቀን በኋላ ነው እንጀራ ማገኘውና ትልቅ ነገር ነው ለኔ። ያንን እየበላሁኝ ከዛ በኋላ እየመጡ ይመረምሩሃል። በዚህ ሚስት ቤተሰቦችን እንትን ያደርጋሉ። ከዛ በኋላ ግን እግዚአብሔር ረድቶን እዛ አካባቢ ያሉት አሁን እዛ የነበርንበት ደቀ መሓረ ያሉት የነበርንበት አካባቢም ደግሞ ክርስቲያኖች መተው አልጠየቁንም ለምትል ፍራቻ አለ እና ብቻ እነሱ ደግሞ ሲመጡ ሰዎች አንዳንድ ሰዎች ሲመጡ አይ ይሄ ከማንኛውም ጋር ያደራ እስረኛ ነው ያደራ እስረኛ ትባላለህ ያደራ እስረኛ ስለሆነ ከማንም ጋር እንዳይገናኝ ተከልክሏል ይለሃል ብቻ እንደዛ በእንደዛ አይነት ውስጥ እያለ ልክ እንደኛ የመሰሉ እንደኛ አይነት ኬዝ ያላቸው በደህንነት አባሎች የታሰሩ ሲመጡ የደህንነት እስረኞች የተባሉት አንድ ቦታ ላይ መታሰር አለባቸው ብለው አንድ ቦታ ላይ ደግሞ ሰፋ ያለ ቦታ ላይ አሰሩን። አንዳንድ ሰዎችም በቃ እንደዚህ ምግብ ምናምን ማምጣት ጀመሩ። ሚስቴ ብዙ ጊዜ መታ አለ ልጠይቀኝ፣ ብዙ ሙከራ አደረገች። ምንም አልተቻለም። ብዙ መከራ ታለፈ። በቃ ሚስቴ አንዳንድ ጊዜ ያመጣችው ምግብ በቃ እንግዳውስ ይህንን ምግብ ለእስረኞቹ በቃ ስጡት፣ ለእሱም ማሰጡ ከሆነ ከዛ ፖሊሶች ያዝናሉ። ለእሱ ብለህ አምጥታ እዚህ ጥላው ስትሄድ፣ ምግብ ምን ይባላል ይላሉ፣ ይሰቃያሉ። እና በቃ ሚስት መታ ነበር መሰለኝ፣ እንግዲህ ፌቨር አድርገውልኝ፣ ማለት ፌቨር አድርገውልኝ እንካ፣ ሚስት መታ ነበር አገናኘን ብለን ደግሞ እኛን ችግር ውስጥ ልትከተን ብሎ ይፈራሉ፣ ፖሊሶቹም ይፈራሉ። ከዛ በኋላ ብቻ እግዚአብሔር ነገሮችን እንዲለውጥ፣ አንዳንድ ጊዜ ደግሞ በቃ ያስጨንቀዋል። ከዛ ላይ ያለህ ምርጫ ግን ትልቅ የተሻለው ነገር ከዛ የነበርኩበት አንደኛ ጋዜጣ ማንበብ እችላለሁ። አንዳንድ ጊዜ ደግሞ ወረቀት መጽሐፍ እችላለሁ። ከዛ ላይ እኔ ምን አገባኝ ብዬ ቁጭ ብዬ በድብቅ ያስኳት አንድ ባይብል ነበረች። ያችን ባይብል ቆራጠን ነው ያዝናት። እንዴት ብትል ማቴዎስ ለብቻው ሉቃስ ለብቻው ምናምን ብለን ብትንትን አድርጌ ብርድ ልብሴ ላይ ነው የቀበርኳት። ብርድ ልብሱ እና ብርድ ልብሱ ደግሞ አይታጠብም፣ ለመከታጠበ እንዳለ ሊበላሽ ነው። ከዛ እያወጣሁኝ ነው እንግዲህ እንትን ማረገው ቻርጅም ማረገው አይፈተሽም አለ በድንገት መጥቶ ይፈትሸዋል። ይፈትሸዋል ግን ብርድ ልብሱን ብድግ ሲያደርጉት ምን ሆነ ያገኙታል እና ብርድ ልብሱን ይሄ ስሊፒንግ ባግ ነው እሱ ውስጥ ይደበቅና ተሰፍቷል። እና ከዛ እያወጣን ነው ምን እናነበው ቻርጅና መዝሙረ ዳዊት። ከዛ ኋላ እኔ ቁጭ ብዬ እዛ መጽሐፍን እያነበኩኝ ወረቀት አድርጌ አንዳንድ አንድ መጽሐፍ መጽሐፍ መጽሐፍ ጽፌ አልታተመ። የሚገርም ነገር ጥሩ መጽሐፍ ጻፉኝ። ዘፐርፐዝ ኦፍ ፎርጊቭነስ የሚል መጽሐፍ ጽፌ ወዲያውኑ እግዚአብሔር ረድቶኝ በሆነ መንገድ አወጣሁት። አውጥቼ እንትን አደረግኩት፣ ያው እንዳይጠፋብኝ ብዬ የሆነ ሰዎች አንዳንድ ጊዜ ሲመጡ እዛ ከአንተ ተለይተው ወደ ህጋዊ አይነት እስረኞች ስለሆኑ እባካችሁን የእችን ወረቀት አስቀምጡልኝ ወይም ደግሞ እካል ለሚባል ስትሉኝ ከአንተ ጋር ያለከሚመጡ እስረኞች ከሚመጡ እስረኞች ስጡ ትላቸዋለ ወይም ደግሞ እንደዚህ ለእነሱ የመጣውን ባካችሁን ደብተር አምጡልኝ ይላቸዋለ። ከዛ እነሱ ለራሳቸው ብሎ ያመጡትን እኔ እቀበላለሁ በነዛ ጽፏለሁ። እኔ ከዛ ላይ እንደዚህ ባካችሁን እቺን ደብተር ስጡልኝ ብዬ ብቻ እግዚአብሔር ረቶ ያ መጽሐፍ እኔ እጅ ውስጥ ገባ። ተጽፎ አሁን እንዳውም ታይፕ አርገው አስቀምጠውታል። እዛ ሆኜ እንደዛ ሰርቼ ከዛ ላይ ብቻ በእንደዚህ አይነት ሁኔታ ውስጥ ከኔ ጋር የታሰሩት ደግሞ ትንሽ ስቃይ ሆኑብኝ። እነዛ ከኔ ጋር የነበሩት የደህነት አንተ እንደዚህ ያረክ ባንተ ምክንያት ምናምን እኛ መጠየቅ አንፈልግም ምናምን ከዛ በኋላ እኔ መጽሐፍ እንደምጽፍ እንደማነብ ባይብለን ዋሹብኝ እነሱ ዋሹብኝ ከዚ በኋላ አንድ ፖሊስ ነበረና መጥቶ አንተ እንደዚህ እንደዚህ ታደርጋለህ አይደለም እኛ ምንም ነገር እንዳታረግኩ ተከልክለዋል ምናምና ጌታ ሆይ እባክን ይህንን ሰውዬ እርዳውና በቃ ከኛ ጋር ሩህሩህ እንዲሆን እባክን እርዳን ብዬ ደግሞ ተንበርክኬ ጾምና ጸሎት ይዛለሁ ጾምና ጸሎት ሲይዝ ደግሞ እግዚአብሔር ሰዎቹን አይደለም ልባቸውን የሚለውጠው እነሱ ብድግ ያደርግና ሌላ ቸር ሰው ያመጣልኛል ሰላም ያገኛል እና እግዚአብሔር ነገር መለወጥ ሲፈልግ የሰዎቹን ልብ አይደለም ሲለውጥ ያየሁት። እኔ ስጸልይ ሰዎቹን ይለውጣቸውና በጣም ጀነረስ የሆኑ ፖሊሶች ይመጣሉ። የሰዎች ምን ያደረጉ ሰዎች ናቸው? ደግሞ አንዳንድ ስራ ስንሰራ ጥሩ ስራ ስንሰራ ያሉ ምን ያደረጉ ሰዎች ናቸው? ምን ወንጀል አለባቸው? ሌላውን ወንጀል ነው መንግስቱ አያሳደድም ብሎ ጥያቄ ተሆንባቸዋል፣ ፖሊሶቹም ሳይቀር ብቻ። በእንደዚህ አይነት ሁኔታ ብዙ መከራ ታልፎ ማረሳው እኔ በጣም ማረሳው የሚገርም ነገር ማረሳው በህይወት የማረሳው እዛ ውስጥ እያለን አንድ ቀን የሆነ ታስረናል። የሚገርም ነገር ታስረን እዚህ ደቀ መሀር አካባቢ የሆነ ተወንጫፊ የኢትዮጵያ መንግስት የሆነ ጨፎ ነው ነው የማስበው ሮኬት እንደ ሮኬት የሚመስል ጦርነቱ ጊዜ ነበር ማለት ሲ ምን እንግዲህ ያው ቱ ፎርቲን ነው ግን ሁለቱም ያው ይፎካከራሉ ምንም የሰላም ድንበሩ ደማርኬት አልሆነም፣ ግን ይፎካከር ላይ ናቸው እና ጥላቻ ውስጥ ናቸው ያሉት እና አንድ ቀን የኢትዮጵያ መንግስት የሚገርም ነገር የሚገርም ነገር በጣም ከባድ የሆነ ሮኬት ይለቃል እና እዛ አካባቢ የጦር መሳሪያ ነበር መሰለኝ የኤርትራ መንግስት ጦር መሳሪያ ነበር ማረሰው ከዚ በኋላ ብሎ ሲሄድ እንዳለ እኔ ታስሬ እንደዚህ ብይ ጉሉ ሀገሩን ከዚ በኋላ ጌታ ኢየሱስ መጣ ነው የምለው፣ ነው እኔ ጌታ ኢየሱስ መጣ። ከዚ በኋላ እንዳለ ሄዶ በእኔ ላይ ነው ያለፈው፣ በእኛ እስር ቤት ነው ያለፈው። ሄዶ ያንን የእንትኑን የምልህ ነው የጦር ካምፑን ዴፖ፣ አይደለም የጦር መሳሪያ የሚቀመጥበት ዴፖ ነው፣ ምን አውቄ ምን ዴፖ ነው ምን አውቄ፣ ለቱ ለማ ወታደር አይደለውና፣ ከዛ ላይ ያንን ሲመታው ወዲያውኑ ብዙ ተቃጠለ ብዙ እና የዛን ጊዜ እግዚአብሔር ያደረገልን ትልቅ ምህረት። ያንን ቢመታው ኖሮ እንዳለ አገሪቱ ነበር የምትቃጠለው። እንዴት ፈንጁ ምናምን እየተተኮሰ የዛን ጊዜ ደግሞ ህዝቡ ራሱን ለማዳን የሚወጣው እኛ ደግሞ ታስረናል። ማን ይከፍትናል? እግዚአብሔር እኔ ለእኔ ሲል ያችን አገር ምህረት አረገላት ብዬ ነው የማምነው። እንዴት ልጁ አለሁ ኛ እኔ እኔ እንደዛ ነው ምለው። እንግዲህ የራሱ ትርጉም ይስጠው። እኔ እግዚአብሔር ግን ለእኔ ሲል እንዴት ስለኛ በጣም ብዙ ጸሎት ነው የሚጸለየው። አልቆየም መርምረው መርምረው ምንም ነገር እንዳላገኙብን ሲያውቁ እህቴንም ሚስቴንም አስጨንቀው አስር ጊዜ ምናምን በቃ ቤት የነበረውን እቃም ራሱ ወስዶባት ላፕቶፖችን ምናምን ተወስዶ ምንም ነገር እንዳላገኙ ካወቁ በኋላ ያው እነሱ ይፈርዱሃል፣ በውስጥ ትፈርዳለህ። እንደዚህ ይሄ ሰውዬ ወያኔም አደለም የአሜሪካ ለውክም አደለም። እንግዲህ ያው እኛ እንዳጠና ነው የዋህ እግዚአብሔር ባሪያ ነው። እንዴት ብትሉ፣ እኛንም ራሱ ሳይቀር ሲመረምሩኝ ስለ ኢየሱስ ክርስቶስ ነው የምነግራቸው። እና ትንሽ ግን እብድ ነው ይሉኛል። እብደቱ ደግሞ ኢየሱስ ኢየሱስ ብቻ ነው የሚያውቀው። የአእምሮች ችግር ግን ሳይኖርበት አይቀርም። እንዴት ትል? አንድ ቀን ሰብኮኝ እንትን ብሎኝ ምንድን ነው አንተ ኦርቶዶክስ ነህ አይደለህም ብሎ ጠየቀኝና ምንድን ነው በኦርቶዶክስ እና ያለው ልዩነት ምንድን ነው ሲለኝ የሆነ ነገር ነገርኩት። አሁን ለምሳሌ ጌታ ኢየሱስ ክርስቶስ እኛን ለማዳን ያደረገውን ነገር ነግሬው ከነገርኩት በኋላ እሱ ደግሞ ወዲያውኑ ግልብጥ ብሎ ኧረ ይሄ ሰውዬ እንደውም ዋና ዋና ሰባኪያቸው ሳይሆን አይቀርም። የሆነ ምሳሌ አድርጌ ስለ ክርስቶስ አዳኝነት የሆነ ምሳሌ ነገርኩት። ያ ምሳሌ ለካ እምሮ ላይ ቀርቀረ ብሏል። ምንድነው አሁን ምንድነው ይሄ ህዝባዊ ግንባር ሐርነት ኤርትራ የሚባለው ናጽነት ለማውጣት ብሎ ታግሎ ሰላሳ ዓመት ናጽነት ካወጣ በኋላ የኤርትራዊ አይዲ ለመቀበል ከፈለጋችሁ ወደ እነሱ ሳሐል ነው የሚሉት ወደ ናቅፋ ሂዳችሁ ካልተዋጋችሁ የኤርትራ አይዲ አልሰጣችሁም፣ አይልም የሚለው፣ እኛ በከፈልነው መስዋዕት ካመናችሁ የኤርትራ አይዲ ትሰጣላችሁ ብሎ ነው እንደዚህ ያደረገው። ትዝማቀው ታሪክ አልኩት እና ልክ ደግሞ ማንም ሰው በረሃ ሳይሄድ በስዋዕቶቹ በማመኖቹ ብቻ የኤርትራ አይዲ ለብሷል አልኩት እኛም ደግሞ በኢየሱስ ክርስቶስ መስዋዕትነት በማመን የሰማይ አይዲ እናገኛለን ምናምን ስለው አንተ አደገኛ ፖለቲከኛ ምነህ? አለ። እኔም ምሳሌ በሚገባው ቋንቋ ለመናገር ብዬ ነው እኮ ፖለቲካው አንተ ብሎኛ። አይደለም ገብቷል። እና ጌታ ኢየሱስ ክርስቶስ ደግሞ ያለውን አካባቢ ባሉ አንጥቶ ይመሰክር እንደነበረ ጥበብ ነው የተጠቀምኩት። ይሄ ሰውዬ እንደዚህ አድርጎ ሰብኮኛል ብሎ መረጃው ላይ ጻፈ እና ይሄ እብድ ነው እንዳ ታሪክም ያውቃል የተማረ ነው ሊቅ ነው፣ አራት ብቻ ብሎ ይታሰር ብሎ ፈረደኝ እና ከዛ ነው ይፈታ እስሩ በምን ይቀየር በሌላ ቦታ እንግዲህ አሁን ከዛ ካለውበት ጨለማ ህይወት ወጥቼ ከሰው ጋር ልገናኝ ማለት ነው። እፎ ይልል ነው መደበኛ ስር ማለት ወደ መደበኛ ስር ነው። እና እዚህ የተደረገው ነገር ደግሞ ለማንም ሰው እንዳትናገር ብሎም ደግሞ ያስጠነቅቁሃል። ያ የሆነውን የሰማውን እንዳትናገር ነው የሚሉት። ያው ሁሉም እንደዛ ነው። ከተናገርክ ወዮለት ይባላል። እንግዲህ እግዚአብሔር ያደረግልኝ መድሃኒን ደህንነት ልናገር ከሆነ እንግዲህ ያው ሁሉንም እናገራለሁ። ሌላም ጊዜ ደግሞ ምን እናገራለሁ መሰክራለሁ። ለእግዚአብሔር ደህንነት እንጂ እነሱን ለማጥላላት አይደለም።

በጣም አመሰግናለሁ። ይቀጥልልኝ። ከዛው እስር ቤት ተቀየረልኝ። አዎ፣ እስር ቤት ተቀየረልኝ። ከዚ ኋላ እስር ቤት ሲቀየረልኝ ምንድን ነው ከደቀመሐረ ተወስጄ ያው እንግዲህ እኔ አሁን ከተፈታው በኋላ ነው ታሪኩን የማውቀው። ትፈረዳለህ ለእንደዚህ ዓመት ታሰር ተብሎ ትፈረዳለህ። ወይም ደግሞ ስብከቱን እንደመጣ ስብከቱን አሁንም ካልተወ ካልተወ ይቀጥላል እስሩ። ከተወ ደግሞ ያው እንግዲህ አልሰብክም ካለ እንትን ያረ ግን ምንድነው የነሱ ትልቁ ነገር አንተ ምንም ነገር እንደሌለብ የምንም እንትን እንዳልሆን ግን እሷ ላይ ቁጭ አርጎ የጻፋት እብድ መሆነን ብቻ የአእምሮ ችግር እስር ቤት ታስሮ ነበር፣ ብዙ የአእምሮ ችግር አለበት እና ኢየሱስ የሚል ነገር ካልሆነ ሌላ ነገር የሚያቆነ ቤቱን፣ መርምረናል፣ ቤቱም ፈትሸናል፣ ሚስቱንም ልጆቹንም አይተናል ብለው እንግዲህ ያው እንግዲህ ከስንት ዓመት በኋላ ነው እንግዲህ እኔ ወደ አዳ አቤቶ የሚባል ብዙ እስረኞች አሉበት ከህዝብ ጋር መገናኝበት ማንም ህዝብ ደግሞ እኔ ላይ ሊያገኝበት በሚችል ግን ሪዘርቭድ በሆነ መልኩ ነው እንደፈለጉ ያገኘሁም እዛ ተላኩኝ። ከዚ በኋላ መጣሁኝ። ከዚ በኋላ አየኝ አዳ ቤቱ የምን እስረኛ ና ወረቀቴና ጴንጤና እንዲ ጴንጤ የሚታሰሩበት ቦታ ላይ ሂድ ብሎ ከዛ ከአዳ ቤቱ ሌላ ቦታ አለ ምትታሰርበት እዛ ቦታ ለምንደምታደረገው ፍላወር ማይስሯ ነው የሚባለው። ፍላወር ፍላወር አበባ ትኮሰኩሳለህ ድንጋይ ትፈልጣለህ፣ እንጨት ትሸከማለህ። እዛ ቦታ ላይ ደግሞ ድንጋይ ስትፈልጥ ጉዳት ሊደርስብህ ይችላል። ድንጋይ ስታሸክም ደግሞ ግን እዛ ቦታ ላይ ደግሞ የሚገርምህ ነገር ውሰዱት አለ። ቀጥ ብሎ ይዞኝ ወዴት ሄደ? እዛ ቦታ ላይ ሲሄድ ወዲያውኑ እኔ ታስሬ ብያለሁ። ጣሊባን እንመስለው ምናምን። እዛ ቦታ ደግሞ በጣም ብዙ የታሰሩ ክርስቲያኖች አገኘው። ወዲያውን ምጥት ስል ድንግጥ አሉ። ጓደኞች ራ ማን ነው አንተ? ያዩኛል ከሩቅ አሁን ያዝ እንግዲህ ሌላ ታሪክ ሊጀመር ነው። አሁን ሌላ ታሪክ ሊጀመር ነው እና እኔ አሁን ከአዳቤት ወደ ማይሱሩ የሚባሉ ብዙ ክርስቲያኖች የታሰሩበት ቦታ ነው እየገባ ያለሁት። እነዛ ያለው ክርስቲያን ደግሞ በምን አይነት ምክንያት ታሰሩ? ያው በእምነታቸው ምክንያት የታሰሩ ናቸው እንደኔ እና የጆባ ዊትነስ አባሎች አሉ። የሚበልጠውና የሚበዛው ደግሞ የፕሮቴስታንት አባል የታሰሩ ብዙ አመት የታሰሩ አሉ እና ከየት ከየት የታሰሩ ነው መሰለህ? ከአገሪቱ ሙሉ የታሰሩ ናቸው። አንድ ይሄ ጢዖም ይባል የተለያዩ ብቻ ነበር ከዛ ይመጡ እዛ ቦታ ላይ አሉ። ከዛ በኋላ እኔ ግን ታሽጌ የሰነበትኩ ሰው ነኝ እና ፀጉሬ አድጓል። ስመጣ ካለኝ እንትን ቅላቴ ምናምን እውነትም ጣሊባን እንመስለው ምትትስል አዩ ቲ ደነገጥ ወንድሙ ሲያዩ ይሄ ሀብተአብ አይደለም ሀብተአብ እንደታሰርኩኝ የማያውቁ የሚገርም ነገር እንደታሰርኩ በምን አይነት መከራ ውስጥ እናልፋለሁ ምናምን የሚያውቁና አይደለም ድንግጥ አሉ። ከዛ በኋላ እዛ ከተማ በነበርንበት ጊዜ የማንገናኝ ሰዎች ነን። አንዳንዶቻችን በዶክትሪን የምንፋለጥ የነበሩ ሰዎች ነን። እዛ እንግዲህ ያሉት እንግዲህ ከዛ ላይ ነው የመምጣት እንግዲህ ሌላ ታሪክ ሊጀምር ነው። ስመጣ አንድ እግዚአብሔር ይባርከውና አየኝ፣ ልብሴን ተቀብሎ ቁጭ በላለኝ፣ ቁጭ በላለኝ። ከዚያ ላይ ግባለኝ። ከገባ በኋላ እዛ ያለሁኝ ኩናማ ናራ፣ የኤርትራ ብሔር ብሔረሰቦች የሚባሉት ሁሉ ቁጭ ብዬ ያያቸዋለሁ። እዛ ያለው ኩናማ እዛ ናራ ሂዳ ረብሳ ሆባ አፋር እንዴ አፋር የለም ማለት ነው። ራሻይዳ የለም። እና አንዳንድ በጣም የሚበዛው ኤትኒክ ግሩፕ ሳይሆን እንዴ ይሄ ጥሩ የወንጌል እርሻ አይደለም፣ እንዳልኩህ እኔ ወዲያውኑ ግብት ብዬ፣ እንዴ ወዲያውኑ ትዝ ያለኝ ምንድን ነው እግዚአብሔር የተለያዩ ሕዝብን ስጠይ ብዬ ጸለይኩት ጸሎት እግዚአብሔር ሊመልስ ወደዚህ ቦታ ላይ ያስገባል። ወዲያውኑ ይገባኝ ነገር እንግዲህ ሀብተአብ ከአሁን በኋላ ኩናማን ራሻይዳን ምናምን ሕብረ ብሔሮችን ለመፈለግ እንግዲህ ምጽዋ መሄድ ያስፈልግህም መንደፈራ፣ ወደዛ ሰንዓፈ መሄድ ያስፈልግም። እንግዲህ ይሁን እንግዲህ ነፍሳቶቹ ዚና ያሉት እንግዲህ ስበክ የሚል ነው መልእክት ነው ያለው። እንዴት ተተል ደግሞ እዛ ቦታ ላይ ለአንድ ወር እስር ብሎ የሚመጡ የተለያየ አይነት ዘር ኤትኒክ ግሩፖች ይመጣሉ። ብሄር ብሄረሰቦች ይመጣሉ። ሲመጡ እነዚህን እንዴት አድርጌ ነው የምደረሰው የሚለው ፕላን ነው ያሰብኩት። እና ምንድነው እግዚአብሔር ላይ የነዳጅ ወጪ የለህም የጉልበት ወጪ የለም። እሱ እነሱን ስንፈልጋር ነው የታሰርኩት ሁሉንም ውጪ ዘግቼ ያው በጎቹን ፍየሎችን እንትን ማለት ይቅርታ አሳውን ወደ አንተ አምጥቻለሁ። ልክ ይሄ ማለት ምን ማለት ነው ሰው አሳን ለመግፈፍ አሁን ለምሳሌ ያል ምጽዋ ነው የሚሄደው ግን ምጽዋ ራሱ ባህሩ ወደ አንተ ከመጣ ተአምር ነው፣ ለኔ ተአምር ነው። የሚገርመ የነበር በዛን ጊዜ የነበረ ለኔ ተአምር ነው። መጣ ከዚ ኋላ ጌታ ስራ ላይ ወዲያውኑ ጌታ ጾለቴ ለመመለስ እዚህ ቦታ ላይ እንዳመጣ ይገባል። ወዲያውኑ እንግዲህ መታጠቅ አለብኝ። እስሩም አንድ ጊዜ ገብቸበታለሁ። ያበጤ ፈንዳ መቀጠል ብቻ ነው ያለብኝ ብዬ ወንድም መቀጠል ጀመርኩ። ግን ወዲያውኑ የሆነውን አንድ ታሪክ ልንገር። እዛ ቦታ ላይ እጅ ተሳረጋቸው እነዚያ መከራ አይመለከተንም፣ ሽሮ አንበላም፣ ክርስቲያን ኮሮንሾ አይበላም፣ ከእስር ነፃ ነን፣ ትናንሽ አማልክቶች ከመሆናችን ባ ሚገዛን የለም ክርስቶስ ቃል በቃል ነው ምንግራል በሽታ አይመለከተንም ምናምን ስትል የነበረችው ሁሉም ታስራ እዛ ቁጭ ብላ አገኘኋት። በተለይ አንዳንዶቹን ደግሞ ስማቸውን ጠቅሼ የተናገርኩት ሰው እዛ አገኘሁትና ወዲያውኑ ለነገታው ግብት ብዬ ወንድም ይንስሐ ገባው ያለ ወዲያውኑ ንስሐ ገባችሁ? በእናንተ ምክንያት ኮን ሁላ ጣጣ የመጣበት ህዝብ ስለው ምን አልክ አለኝ። ንስሐ ገባ አንተስ ንስሐ አትገባ? ምንድ ያለኝ እኛ አንተም የታሰርክ በእንደዚህ ምክንያት ነው። አይ እናንተን እኔ ላስጠነቅቅ ወንጌል ስሰብክ ነው የታሰርኩት። እዚህ ያለሽ ሁልሽም፣ ግን እንጀራሽን ስታበስ ነው የታሰርኩ። ጦርነት ተከፈተ ከነሱ ከወንድሞች ጋር ነው እና አንዳንዶቹ በእርግጥ ደግሞ ከልብ ለመናገር እንደ ከፈለጉ እንፈውሳችኋለን ብሎ ኤርትራውያን እዛ አስመራ ውስጥ ሰው ሰብስበው ሲጮ ሆነ የተሰበሰቡት ፊልም ላይ የኢትዮጵያን ኢትዮጵያን ቴሌቪዥን ያያሉ እውነት መስሏቸው እንደዛ ሲያረጉ የታሰሩ አሉ። እና ለወንጌል ብሎ የታሰረ ሰው በጣም ጥቂት ነው። እነዛ አባቶቻችንን ሌላውን ሌላውን ትተ እና ለወንጌል በቃ ቲፒካል ወንጌል ሲሰራ ታሰር የምትለው ህዝብ በጣም እንትን ነው እና አብዛኛውም እዛ ሰብስቦ ሁለት መቶ ሰው ሰብስቦ እፈውሳለሁ ሲጮ ሲጮ ተበጠበጥም ብሎ ቀበሌ ጠቁመባቸው የታሰሩ ናቸው። ይሄ ጅልነት ነው ገብታል። በመከራ ዘበን እንደዚህ አይደል የምሰብከው እና በእንደዚህ አይነት ምክንያት አይደለም የተሰበኩት። በመቃፍል እንጀራሽን ስታበስ ያለ ስታሰርሽ እንደዚህ አይመለከታኝም ስትል አልነበር። አሁን እግዚአብሔር ሊያስተምራችሁ ብሎ ይሄን እድል ሰጣችሁ እና ንስሐ ግቡ ስለው እንደ አጋጣሚ ተቆጥቶ አንተ እንደዚህ ትለኛለህ ምናምን ምናምን ብሎ ከዛ በላይ አንዱ በጣም ማቹርድ የሆነ ብርሃኔ ገብረአብ ይባላል አሁን ካናዳ ውስጥ ያለውና አየኝና የኔ መጽሐፍ ጊዜ አንብዋት እስር ቤት ብቻ ያቋታል። ይሄ ነገረኛ ሰውዬ ይርም መጣተም አሁን ሊያደርግ ነው እንግዲህ ጋር አይቀርም። ሰማና አንተ ይሄ እኮ በቃ ነው ብለው በአንድ በኩል እኮ አበላሽተናል፣ ያበላሸነው ነገር አለ። ይሄ ነገር እኮ ስመር ይሄ ፌዝ ሙቭመንት ትምህርት እኮ አበላሽቷል ምድሪቱ እና እኛ ስለ ጽድቅ ታሰርን ብለን እንኳ በእንትን ብናደርግ እግዚአብሔር ግን በዚህ ውስጥ እንግዲህ መከራ ይመለከተንም አለ። ይው መከራ መጣ። ከመከራ የሚሮጥ አምላክ የለም እኛ አምላክ አደለንም ይሄ ምናም ብሎ ሲል እንደ አንተ የሆነ ነገር አርጎሃል እን እሱ በቃ ላለ ሚድል የሆነ ነገር ለመያዝ ከዛ በኋላ እንደ አጋጣሚ እንደዛ ብዬ የተናገርኩት ልጅ ምግብ የሚያድል ወንድም ነው የነበረው። ከዚ በኋላ በዛ በንግግር የተናዱ ምግብ አልሰጥም አለ። ክርስቲያን እንደ ታሪክ ልንገረው ብዬ ነው። ገብታ ምግብ አልሰጥም ባለ ከዛ ምን ብሰጠ አለሰጠ ብላ ምን ይሄ ደግሞ መካል አይደል ወደፊት ነው። እና ከዛ ላ ወንድሞች ከኛ ጋር የታሰሩ ነበሩ እና ከእነሱ ጋር እጫወታለሁ። ከዛ ላ ሀብተአብ አባክህን ጠንቀቅበል፣ አሁን አንተን እዚህ አምጥተውሃል ሊፈትኑ ነው። እዚህ ቦታ ደግሞ ወንጌል አትስበክ አሉ። እንዴ፣ ያመጣኝ እሱ ነውና ለስራ ነው ያመጣኝ ስራዬን ስጨርስ ደግሞ እናንተን ጥያችሁ ነው የምወጣ አልኳቸው ፊት ለፊት። እናንተን ለስራ ነው የመጣሁት ስጨርስ ጥያችሁ ወጣለሁኝ። ከኋላችን ታስረ ከኛ በፊት ትወጣለህ? አዎ ለስራ ነው የመጣሁት ስራዬን ስጨርስ ምንም ነገር አንድ ደቂቃ አልቆይም አልኳት። ኧረ ይሄ ሰውዬ እባክህን ረባክን እና የሚገርም ነገር አብዛኛዎቹ እዛ ጋር የነበሩት ወንድሞች ባይብል አልነበራቸው። ተአምር ነው ነገር ያለው ይሄ የሚደገም ታሪክ ነው። ባይብል አልነበራቸው። ከዛ ላይ እርሻ ጋር እንሰራው ከእርሻ ጋር ወጣለኝ። ከዛ ላይ አንድ አንድ ኮሚኒኬሽን አደረገ። እህቴ ደግሞ በጣም ጨካኝ ነች ሚስቴ ሃንዬ ቆርጣለች። እና ወንድም በሆነ መንገድ ብቻ ብቻ ባይብሎችን ይዛም ታጀምሽ ባይብል ለላሁ የገዲዮን ባይብል መጽሐፍ ቅዱስ ያልነበረው እስር ቤት ውስጥ መጽሐፍ ቅዱስ ለሁሉም ሸለም እና ወዲያውኑ አንዳንዶቹ ሚስቶቻቸውን አስቀምጠው ሚስትህ ምን አለ ባይብል እንድታመጣልኝ ብሎ ይጠይቀኝ ጀመር። ለምን ለምን ሚስትህ አታመጣለህ? እንግዲህ ይሄን ያህል ነውና በጣም ብዙ መጽሐፍ ቅዱሶችን ነው ምን ያደረግኩት ያስገባሁት፣ እዛ እስር ቤት ውስጥ የሚገርም ነገር ማንም፣ ይህ እዛ ታስረው የነበሩ ሰዎች የሚመሰክሩት ነው። በየት አይነት መንገድ አስገባሁት? እኔን የሚመለከታል፣ ገብጣን፣ እኔን የሚመለከታል አስገባሁት። እርሻ ጋር እየገባለሁ ከእርሻ ሰራተኞች ጋር እንዴት፣ በእርሻ ነው ጠዋት ላይ ለስራ እንሄዳለን። እዛ ገላችንን እርሻ ቦታ እንትን እናደርጋለን። ከዛ በሆነ የዛን ጊዜ ደግሞ ሚስቴ ሃንዬ ማለት ነው ባይብል ተሸክማ የሚገርም ነገር ረጅም ነው። ከአስመራ በእግሯ ትሄዳለች። አሁን ከአስመራ ወደ እኔ የታሰርኩበት ስትመጣ ጸጥ ያለ ሰፈር ነው። እዛ አመፅም ሊደርስባት ይችላል፣ መደፈርም አለ፣ ምናምንም አለ። ይህን ተሸክማ እኔ ወደምሰራበት በረሃ ይዞ መምጣት በጣም ከባድ ነው። ይህን ዋጋ ከፍላ የሚገርም ነገር በጀግነት ሱሪያን አድርጋ ምናምን ቦርሳን አድርጋ ምንድነው፣ ምግብ ነው ለእሱ ሰጠው ትላቸዋለች። እኔ ከዛ በራሴ ጥበብ ደግሞ ያንን አስገባለሁ። አስገብች እንዳለ ለመጣው ለአንድ ቀን ለአንድ ወር ለሚታሰሩት ለእያንዳንዱ ጌዴውን እየሰጠው ነበር፣ መልክ የነበረው እና ይሄ ነገር ደግሞ ለቤተክርስቲያን እዛ ለነበሩት ወገኖቻችን በጣም ትልቅ ፈተና ሆነባቸው። እባክን ይሄ ነገር አንድ ቀን ሊያስመታም አውቆ የኤርትራ መንግስት ከነሱ የጸጥታ አባል አስገብቶ እንደገና ደግሞ ከተገኘ ይሄ ስራውን አልተውም ተብሎ ያስቸግረዋል። በዛም ደግሞ አንድ ቀን ደግሞ አንዳንድ ጊዜ ወደዛ ወደ እኔ ያለሁበት ቦታ ላይ መምጣትን ስለሚፈቀድላት አንዬ ትመጣለች። ለትንሽ ደቂቃ ብቻ እንድትጎበኝ ይፈቀዳል። አንድ ቀን ባይብል ይዛልኝ የሆነ ዕቃ ይዛልኝ ስትመጣ፣ ከዚ በኋላ ፖሊሱ ሊፈትሻት ፈለገ። ሊፈትሻት ሲፈልግ የት ነው የምትገቢው? አይ ሀብተአብ ነው የፈለግኩት። ያገናኝዋል እና ትንስላት ሊያገናኝ በሚሞክርበት ጊዜ ቦርሳ ሲፈተሽ አሏል። ቦርሳዋ ከተፈት ያለው መጽሐፍ ቅዱስ ነው። ይታይ ምን ልትሆን ችል? እሷና እኔ ልንልታሰር ነው ማለት ሌላ መከራ ሊመጣ ነው። ከዚ በኋላ ወዲሁን በለጭ ያለባትና የራሔልን ጥበብ አመጣች። እህቴ ምን አለች? አይ እንዴ ሴት ቦርሳ ይፈተሻል? እንዲ ያለችው ምን ማለት ሽ ሴት ቦርሳ ታውቀው የለም እንዴ አንዳንድ ነገሮችን እንይዛለን ምናምን፣ ስትል ይቅርታ ይቅርታ አላት። እና ያቺን ጥበብ ይዛ በዛ በጥበብ ቦርሳዋን ግብት ብላ ወዲያውን ከቦርሳዋ አውጥታም ዕቃውን ሰታኝ ውሽቅ አድርጌ እኔ ገባሁ። በእንደዚህ አይነት መልክ እዛ ቦታ ላይ ጥሩ የወንጌል እርሻ ሆኖልኝ፣ እንግዲህ ያው እንግዲህ ሥራዬን ቀጠልኩ። ወንድም እግዚአብሔር ይመስገን። እንግዲህ አሁንም ታሪካ አላለቀም። የሚቀጥለው ሳምንት ደግሞ ከቆመበት ቀጥልናል። እዚህ እረስ መተህ ደግሞ እንደገና ይህን ክፍል ምስክርነት ስለሰጠ እናመሰግናለን። ተመልካቾቻችን ሳምንት ከቆመበት የምንቀጥል ይሆናል። ዛሬ ያለን ሰዓት በዚህ ገና ይገባደዳል። እንዴ በርካታ ምስክርነቶች ያመልጧቸው፣ አደሱ ያመለጣችሁ ሰዎች ባካችሁ ለሌሎቹ ሼር እያደረጋችሁ እንዲያዳምጡ ላርኩ። የሚቀጥለው ሳምንት ደግሞ ከቆመበት ንቀጥልናል። እስከዛው ድረስ የምሰናበታችሁ ተስፋዬ ካሳሁን ነኝ። እስከዛው ድረስ ደብር ከላችን ይህ ህያው ምስክር